ግብጾች በአባይ ጉዳይ 560 ስብሰባዎችን አካሂደዋል። ግድቡን ለመምታት ራፋል የተባለ የጦር አውሮፕላን ገዝተው እንደነበረም ተገልጿል። 800 ሺ ግብጻውያን በዓለም አቀፍ ድርጅቶች ውስጥ ተቀጥረው እንደሚሰሩም ተነግሯል። ይህ ግብጻውያን ለኢትዮጵያ ተኝተው በፍጹም አንቀላፍተው እንደማያውቁ ጥቂቱ ማሳያ ነው። ከበኩር ጋዜጣ የመስከረም 12 ቀን 2018 ዓ.ም እትም እንግዳ አምድ ጋር ቆይታ ያደረጉት የታሪክ ምሁሩና ተመራማሪው ፕሮፌሰር አደም ካሚል ከጥንት ጀምሮ የግብፅ መሪዎች ኢትዮጵያ ጠንካራ እንዳትሆነ እንዲሁም አንድነት እንዳይኖራት ያደረጉት ጥረት ያልፈጸሙብን ሴራ የለም ሲሉ ይናገራሉ። ይህንንም የፕሮፌሰሩ ሙሉ ቆይታ ይዘንላችሁ ቀርበናል። በቆይታችንም ለፕሮፌሰሩ የተሰነዘሩትን ጥያቄዎች እያስቀደምን ምላሻቸውን የምናስከትል ይሆናል። እስከ ፍጻሜው አብራችሁን ቆዩም። ግብጽ ግድቡን የሚመታ ራፋል የተባለ የጦር አውሮፕላን ገዝታ እንደነበረ ተገልጿል። የተወለዱት በድሮ ወሎ ክፍለ አገር የጁ አውራጃ ውስጥ በምትገኝ አነስተኛ መንደር ውስጥ ነው። የልጅነት ጊዜያቸውን በተለያዩ ችግሮች ውስጥ አሳልፈዋል። የሆነ አጋጣሚ ግን ወደ ሳውዲ እንዲጓዙ እድል ሰጣቸውም። በሳውዲም ትምህርታቸውን ተከታትለው አረብኛ ቋንቋን በደንብ ተማሩና የአረብ አገራትን በውል እንዲረዱ እድሉንም አገኙም። ግብፅን በደንብ ያውቃሉ። በተለይ በሱዳን እና በአካባቢው ለ30 ዓመታትም ኖረዋል። በአባይና በኢትዮጵያ ዙሪያ በተለያዩ መድረኮች ሲሟገቱም እናውቃቸዋለን። የዛሬ የበኩር እንግዳችን የታሪክ ምሁርና ተመራማሪው ፕሮፌሰር አደም ካሚል ናቸው ሲል ጋዜጣው ይቀጥላል። የህዳሴ ግድብ ግንባታ እናም ጫናዎችን በተመለከተ ቆይታ አድርገናል። ለአንባቢያን እኛም ደግሞ ለአድማጮች እንዲመች አድርገን በእንደዚህ መልኩ አቅርበነዋል። በቀዳሚነት ለፕሮፌሰሩ የተሰነዘረው ጥያቄ ይህ ነበረም በአባይ ወንዝ ላይ ግብፅ እና ሱዳን ስለ ኢትዮጵያ ያላቸው ሀሳብ ምንድን ነው? ሱዳንና ግብፅ ሲሉ ፕሮፌሰሩ ምላሻቸውን ይቀጥላሉ። ሱዳንና ግብፅ ኢትዮጵያ የአባይን ውሃም መጠቀም የለባትም የእኛ ብቻ የፈጣሪ ስጦታ ነው ብለው ምነው የሚያስቡት። ስለዚህም ከጥንት ጀምረው በየሚዲያዎቻቸውም፣ በወጋቸውም፣ በባህላቸውም አባይ ማለት ፈጣሪ ለኛ የቸረን ገጸ በረከት ነው ብለው ስለሚያምኑም ኢትዮጵያ አባይን መጠቀሟም ሰላምን ይነሳቸዋል። ለምሳሌ አንዲት የግብፅ እናት ልጅ ወልዳ ስታሳድግ ልጇን ጡት ስታጠበው የሚጠባው ወተት ፈጣሪ በአባይ በኩል እንደሚሰጠው እየነገረችው እያስተማረችው ነው የምታሳድገው። ይህ አባይ ውሃም ምን ያክል በውስጣቸው እንደሰረጸና በምን አይነት መንገድ እያስተላለፉት እንደሆነም የሚያሳይና የሚያስረዳ ነው ሲሉ ፕሮፌሰሩ ይናገራሉ። ሁለተኛውንም ጥያቄ እንደዚህ ሲል ጋዜጠኛው ያነሳባቸዋል። በግብጾች በኩል እንዲህ ከሆነ በኢትዮጵያ በኩልስ ስለ አባይ ወንዝ ያለው አመለካከት ምን ይመስላል? ፕሮፌሰሩ ይቀጥሉና ወደ እኛ ስንመጣ አባይ የራሳችን ንብረት ሆኖ ሳለም 86 በመቶ ውሃውን እያዋጣን ግን አባይ ግንድ ይዞ ይዞራል የሚል የሚያበሳጭ እንደዚሁም የሚያስቆጭ አመለካከት ተጭኖን ነው ለዘመናት ይኖር ነው። ይሄ ከሞኝ ደጃፍ ሞፈር ይቆረጣል የሆነ አመለካከት ለአመታት ሰርሶብን እንዲኖር ግብጾች የተለያዩ ሴራዎችን በዘመናት መካከል ሲፈጽሙብን ቆይተዋል። የዛ ዳፋም በአባይ ወንዝ ላይም የበይ ተመልካች አድርጎን አባይን ይዘን በድህነትና በጨለማ ለዘመናት እንድንኖር አድርጎናል ሲሉ ይናገራሉ ጋዜጠኛው ጥያቄውን ይቀጥላል ግብጾች በኢትዮጵያ ላይ ሴራ የሚፈጽሙብን በምን መንገድ ነበር ፕሮፌሰሩን በምላሻቸው አንደኛው ሴራ ፈጣሪም በሰጠን ቀናት ስራ እንዳንሰራም የሴራ አመለካከት ይጭኑብናል በግብጽ ውስጥ ያለ ስራ የሚያልፍ አንድም ቀን የለም የማይሰራበት ዕለትም የለም ግብጽ ውስጥ የክርስትና እምነት ተከታዮችም አሉ እንደሚታወቀውም የግብጽ አብያተ ክርስቲያናት እስከ ቅርብ ጊዜ ድረስ የኢትዮጵያ አብያተ ክርስቲያናትን ያስተዳድሩ ነበረም። አንድ ወቅት ከግብፅ ፓትራሪክ ጋር በአረብኛ ስንወያይ በእናንተ ሃይማኖት፣ በአመት ስንት ቀን ነው በዓል የምታከብሩት ሲሉ ይጠይቋቸዋል። ስራስ የማትሰሩት ለምን ያህል ጊዜ ነው ብዬ ጠየቅኳቸው፣ ሲሉም ፕሮፌሰሩ ይናገራሉም። የሰጡኝ መልስ በእኛ ስራ የማይሰራበት በዓል የሚባል ነገር የለም የሚል ነበረም። እኔ ጥያቄን አስከትዬ ታዲያ ለምንኛን በበዓል ምክንያት በአመት 124 ቀናት ብቻ እንድንሰራ አደረጋችሁን ለምንስ ይህንን አስተማራችሁም አልኳቸው ሲሉ ፕሮፌሰሩ ይናገራሉ። የሰጡኝ መልስ አጭር ነበረም። እናንተማ እንኳን ሰርታችሁ ሳትሰሩም ሰላም እያሳጣችሁ ነው የሚል ነበረም። በአጠቃላይ ግብጾች በእኛ ላይ ከሃይማኖት ጨምሮ ብዙ ሴራዎችን ሲያሴሩብን ነው የኖሩ ሲሉ እኚህ ፕሮፌሰር ይናገራሉ። ጋዜጠኛው ታሪያ ቀጠል አድርጎም ከዚያ ውጪ በግብጽ መሪዎች በኩል የተሰራው ሴራ በምን ይገለጻል? ከታሪክ አኳያስ እንዴት ይታያል ሲል ጠይቋቸው ነበረም ፕሮፌሰሩን። በምላሻቸው የግብጽ መሪዎች በኢትዮጵያ ላይ ሴራና ተንኮል ከመጠምጠም ለሀፍታ ተዘናግተው አያውቁም። ከጥንት ጀምሮ የግብፅ መሪዎች ኢትዮጵያ ጠንካራ እንዳትሆን እንዲሁም አንድነት እንዳይኖራት ያላደረጉት ጥረት ያልፈጸሙትም ሴራ የለም። ለምሳሌ በፕሬዚዳንት መሐመድ አሊባሽ አማካኝነት በ1868 እንደ አውሮፓውያን አቆጣጠር አጼ ቴዎድሮስ ከእንግሊዝ ጋር እንዲጋጩና በመጨረሻም በጀግንነት ራሳቸውን እንዲሰውም ግብጾች ከንግሥት ቪክቶሪያ ጋር በመተባበር ያሴሩትም ሴራም ነበር ሲሉ ፕሮፌሰሩ ይገልጻሉ። ከዚህም በተጨማሪ ግብጾች 20ሺህ ወታደሮች አልቀውባቸውም ተመለሱ እንጂ በ875 እስከ 876 በኢትዮጵያ ላይ የፈጸሙት የጦር ዘመቻም የሴራቸው ሕያው ማሳያ ነው ሲሉ ይናገራሉ። ጋዜጠኛው በጥያቄውም ከአባይ ወንዝ ጋር በተያያዘ የግብፅ መሪዎች የፈጸሙት ደባስ እንዴት ይገለጻል? ሲል አንስቶላቸው ነበረም። ፕሮፌሰሩም ፕሬዚዳንት ጋማል አብድል ናስር በኢትዮጵያ ላይ ጦርነት አልከፍትም፣ ግን ግድብ እገነባለሁ ብሎ ተነሳም። ከዚያም የእኛን የአባይኖስ ተጠቅሞም ውሃውን አከማችቶ አስዋን ግድብን ገደበም። ግብጾች የእኛን ውሃ አከማጭተው መጠቀም ጀመሩ ሲሉም ይገልጻሉ። ሌላው የግብጽ ፕሬዚዳንት አንዋር ሳዳት ደግሞ ኢትዮጵያ ስለ ግድቡ ጥናት እያደረገች መሆኑን ሲሰማ በአደባባይ ወጥቶ ኢትዮጵያ ግድብ ገነባለሁ ብላም ከተነሳች ኃይሊና ሟትቼም በመጠቀም ኢትዮጵያን አጠፋታለሁ ብሎ ዝቶ ፎክሮ እንደነበረ ታሪክ ምስክር ነው ሲሉ ይገልጻሉ። ሌላው በሆሲን ሙባረክ ዘመን ደግሞ ግብጽ የጦር ጄኔራል ወደ ሱዳን አልበሽር ለካም ኢትዮጵያን ለመምታት የወታደር የማቋቋምበት ቦታ ይሰጠኝ ስትል ጠይቃ እንደነበረም አስታውሰዋል። በወቅቱ አልበሽር የደቡብ ሱዳን አስቸጋሪ ጉዳይ ስለነበረበት ከኢትዮጵያ ጋር ላለመጋጨትም በማሰብ የግብጽን ጥያቄ አልተቀበለውም ነበረም። ሌላው በፕሬዝዳንት ሙርሲ ዘመን ግንቦት 26 2005 ዓ.ም ተመረጥ እኛ ግድቡን መሰረት ጥለን ነበረም። ሙርሲ ካቢኔያቸውን ጠርተው አምስት እቅድም አወጡ። በእቅዳቸውም ኤርትራን ከማስታጠቅ ጀምሮም የወጋዴን ነፃ አውጪ ኃይሎችን በማጠናከር ኢትዮጵያን እንዲወጎ ማድረግን አካቶ ነበር ሲሉ እኚሁ ፕሮፌሰር ጉዳዩን በትውስታም ይናገራሉ። ጋዜጠኛው ቀጠል አድርጎም እኛ የህዳሴውን ግድብ ግንባታውን ከጀመርም በኋላም የግብጾች የማደናቀፍ ተግባር እስከምን ደርሶ ነበረ? ሲል ጠይቋቸዋል። ፕሮፌሰሩም እኛ ግንባታውን ስናካሄድ የግብጽ ፕሬዚዳንት አልሲሲ ነበሩ። አልሲሲ የሚያስቡት ኢትዮጵያን በራሱ አቅም አትገነባውም የሚል የንቀት የትቢት ሐሳብ ነበረም። ከዚህም ሐሳባቸው የተነሳም በዓለም በተለያዩ የሥራ ዘርፎች የተሰማሩ ግብፃውያንን በመጠቀም በኢትዮጵያ ላይ ዓለም አቀፍ ዘመቻን ማቀጣጠል እንደ ሁነኛ መሳሪያም መጠቀም ጀመሩ። በአውሮፓ ከ150 ሺ በላይ ግብፃውያን ሐኪሞች አሉ። የዓለም ታላላቅ ሚዲያዎች ሲኤንሲም እንዲሁም ቢቢሲን ጨምሮ በግብጾች ይዘወራሉ። በግብፅ ከ4 ሺ በላይ ሚዲያዎችም አሉ። እንዲሁም 800 ሺህ ግብፃውያን ባለም አቀፍ ድርጅቶች ውስጥ ተቀጥረው እንደሚሰሩ እውን ነው። ይህንን ምቹ ሁኔታ በመጠቀም አልሲሲ የኢትዮጵያን የግድብ ግንባታ ለማደናቀፍ ዓለም አቀፍ ዘመቻ መጠቀም ምርጫው አድርገው ተገበሩት። በዚህም ሳቢያ ኢትዮጵያ ለጀመረችው ህዳሴ ግድብ ግንባታም ዓለም በሯን ትዘጋ አደረጉም። ሰላሳ ነጥብ አራት ቢሊዮን ዶላር እንድናጣ ማድረግ ምቻሉም። ታዲያ ይህንን ተከትሎም የኢትዮጵያ መንግስትና ህዝብስ ሴራውን ለማሸነፍ ምን ዘየደ ሲል ጋዜጠኛው በሐሳባቸው ላይ ጥያቄውን ይሰነዝርባቸዋል። በዚያን ወቅት ሲሎ ፕሮፌሰሩ መልሳቸውን ይቀጥላሉ። በመሪዎች አማካኝነት የኢትዮጵያ ህዝብና መንግስት እንደንም መንጋ ሆ ብሎም ተነስቶ በጉልበቱም በእውቀቱም በገንዘቡም ለግድቡ ርብር ማድረግም ጀመረም። የሚገርመው ግን እኛ ኢትዮጵያውያን የግድቡን ግንባታ አርባ በመቶ እስክናደርስ ድረስ የግብፅ መሪዎች በራሳቸው አቅም አይሰሩትም በሚል ትቢት ውስጥም ነበሩም። ጋዜጠኛው አሁንም ጥያቄውን ይቀጥላል። ግብፅ የአለም ሀገራትን ለማሳመን የተጠቀመችው ምንድን ነው? ፕሮፌሰሩን በምላሻቸው ግብጾች በህዳሴው ግድብ ዙሪያም የዓለም ሀገራትን ከጎኗ ለማሰለፍና ኢትዮጵያ ላይ እርምጃ ለመውሰድ 560 ጊዜም ስብሰባ አድርገዋል። ከ1850 ጊዜ በላይ በኢትዮጵያ ግድብ ላይ ሴራ የሚያጠነጥኑ ሴሚናሮችን አካሂደዋል። ከዚህም በተጨማሪም 222 መጽሐፎችን በአረብኛ ቋንቋ ተጽፈው በዓለም ተሰራጭተዋል። ይህ ሁሉ ደባ ሲፈጸም ግን በመካከለኛው ምስራቅ የነበሩ የኢትዮጵያ አምባሳደሮች አረብኛ ቋንቋን በውል የሚረዱና የሚናገሩ አልነበሩም። በዚህም ምክንያት ሴራውን በሚገባ ሊረዱናም በጊዜው ሊያከሽፉትም አልቻሉም ነበረም። ኢትዮጵያ ቻውን የተቋቋመች የግድቡን ግንባታ ስትቀጥል ግብፅ ሌላ ጉልበት ውጥን አጸደቀች። የህዳሴውን ግድብ በጦር አውሮፕናል ይመታ የሚል ግድቡን የሚመታ ራፋል የተባለ ዘመናዊ የሆነ የጦር አውሮፕላን በብዙ ሚሊዮን ዶላር ተገዛም። ይህ አውሮፕላን ከግብፅ እስከ ህዳሴ ግድብ ድረስ ያለምንም ተጨማሪ ነዳጅ ከ2000 ኪሎ ሜትር በላይ ተጉዞም ግድቡን እንዲያፈነዳ ለአየር ኃይላቸው አዛዥ ቀጭን ትዛዝ ተሰጥቶ ነበረም። ይሁንና በብዙ ሚሊዮን ዶላር የገዙ የጦር አውሮፕላን ሳይነሳ የህዳሴ ግድብ የመጀመሪያ ሙሌት ተካሄደም። ግድቡ ውሃ መቋጠር ሲጀምር ስጋታቸው እየጨመረ መጣም። በመካከላቸውም መከፋፈል ተፈጠረም። አሜሪካ የሚኖሩ የግብፅ መንግስት ተቃዋሚዎችም ከኢትዮጵያ ጋር በሰላም ብቻም ችግሩን መፍታት አለበት እያሉ እንቅስቃሴ ጀመሩ። ጎን ለጎንም ታሪካዊ ስምምነት መጣስ የለበትም እያሉ ዘመቻም ከፈቱም። ኢትዮጵያም የቀኝ ግዛት ሁሉን አልቀበልም እኔ አልተሳተፍኩበትምና በማለትም ጸናች። ግብጾች ከአፍሪካዊነት ይልቅ አረብነት ላይ ይንጠለጠላሉና የአባይ ውሃን ጉዳይ ወደ ጸጥታው ጉዳይ ምክር ቤት ሲወስዱት መቆየታቸውም ይታወሳል። በጸጥታው ምክር ቤት የሚቀርቡ ጉዳዮች የድንበር ግጭትና መሰል ጉዳዮች ሲሆኑ የውሃ ጉዳይ ግን በታሪክ የጸጥታው ምክር ቤት ቀርቦለትም አያውቅም። ቢሆንም ግን የጸጥታው ምክር ቤት ውሳኔ ወደ አፍሪካ ሕብረት ተመልሳችሁም ጉዳያችሁን ፍቱ የሚልም ሆነም። ግብጾች ግን ተገደው ወደ አፍሪካ ሕብረት ከመጡ በኋላ የአሜሪካና የምዕራባውያን ታዛቢዎችም ይሳተፉ በበጋም ሆነ በክረምት የአባይን የውሃ ልቀት የግብፅ ባለሙያዎች መቆጣጠር አለበት የሚልም ሆነም። ይህ ሀሳባቸው ግን በኢትዮጵያ በኩል ፈጽሞ ተቀባይነት አላገኘም ነበረም። ሌላ የሚጨምሩት ሀሳብ ካለ ሲል ጋዜጠኛ ማጠቃለያ መልእክታቸውን ይጠይቃቸዋል። በግድቡ ዙሪያ ከሀገራችን ብዙም ይጠበቃልና ሁላችንም እንበርታም ለነበረን ቆይታም ከልብ አመሰግናለሁ ሲሉም ሀሳባቸውና መልእክታቸውን ይጠቀልላሉ። የተወደዳችሁ የኖር ተከታታዮቻችን እኛም ከሰሞኑ መነጋገሪያና ወቅታዊ ጉዳይ የሆነውን መረጃም ወደ እናንተ በእንደዚህ አይነት መልኩ አድርሰነዋል። ለቻናላችን አዲስ ከሆናችሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደዚሁም ደግሞም ይህ መረጃ ለበርካቶች እንዲዳረስ ላይክና ሼር ማድረግ እንዳይዘነጋ እያልን በሌሎች አዳዲስ መረጃዎችና ጉዳዮች ዳግም እስከምንገረን ድረስ ለዛሬው ዚህ ጋር ለማካት ወደድን።